ሁለት ነገር አላ ታረፍ ድበታለች ይመስለኛል። ታስቸግራለች። እና አብራችን ቆዩ። እኔ ደስ ብሎኛል። ያው ቀለል አድርጌው ነው ሙላ ሳላካብደው። ጓደኞቼም አሉት እንዴ፣ ሰው ነው ያወቀውና፣ ጓደኞቼም ይህን ቪዲዮ ስታዩት ደስ እንደሚላሽ ተስፋ አደርጋለሁ። አብረን ፈታ እንለበታለን። የጋራው ነው፣ የጋራ ንብረት ነው። አታስቡ። እና አመሰግናለሁ። እነሱ እስኪመጡን

ምክንያቱም በጣም ብዙ ቀን የምናወራቸው ነገሮች አሉ። ማለት ትልቅ ነገር ትጠብቃለች ከኔ እሷ የሆነ ትልቅ ነገር ደርሱ የሆነ ትልቅ ቦታ ደርሼ ምናምን አይነት ነገር ማየት ትፈልጋለች እና ብዙ ችግር ያሳለፍን ሰዎች ነን እና በጣም ደስ ይላታል ብዬ ተስፋ አደርጋለሁ። ይመረኝ ሲሪየስ ለሷ ራሱ በጣም ብዙ ነገር ነው። የምመኝላትም በጣም ብዙ ነገርም እናሳካለን አንድ ላይ ከሆነን የእግዚአብሔር ፍቃድ ነው እና አድርጎታልም ፈጣሪያችን ያሳይቶናል አይደለ?

እንዳትጋጭ ግንዳለ ከፊት በቃ ይሄ ነው። በብሩክ መጀመሪያ አንዳንድ ነገር አውራት ብሩክ። ምን ቢኖረው፣ መጀመሪያ ሰላም ትበላችሁ። መጀመሪያ ሰላም ትበላችሁ። አንዴ አይኔ ተጨፍኚ። ጭራሽ ካሜራ አለ፣ ካሜራ አለ። ሰላም በይ ቅድሚያ። እሺ ወዴት ነው ካሜራው? እንደዚህ እንደዚህ። አሁን ቀጥታ። አዎ ሰላም በይ። እግለጡኝ፣ በእናትህ። ወይኔ ወይኔ፣ ኧረ ፋዘር፣ ተው ተው። አይ ፋዘር፣ ላንቺ አግዙ። አይንሽን ስናስር ፋዘር ላንቺ ተገዞ ሊገለል ነበር። ሲሰጣችሁ በየቦታው ጠባቂ ይኖራቸዋል። ሰላም በይ እንዲዞርሽ። ወዴት? እንደዚህ እሺ። ግለጡኝ በእግዚአብሔር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ ይመስገን። ግን አይኔን ጨፍኖኛል፣ ምን እንዳላላቅም። ምን እኔ ምንም የለኝም። እኔ እኔ እዚሁ እንደያዝናት አግታለሽ ፍራውቱ ሰላም በያቸው። አበስራት አልኳቸው እኮ ሰላም እንዴት ናችሁ? ግን ምንድነው አላማቸው? እኔ ምንም የለኝም በስሜ እውነት ይኸው፣ በስምሽ ምንም የለም። ይሄ ስልክ ባንቺ ስም አይደል እኮ። በቃ ስልኬ ነው። ምን እንዲኖርሽ ነው የምትፈልጊው በስምሽ? እኔ በስሜ ከእንደ አዲስ ተጠይቀኛለ ታውቂያለሽ። እኮ ንገሪ ነው። አሁን ቤተሰብ አለ፣ ሚፍት አለ። አሁን ሚፍት አያውቅም። ምንድን ነው ምታ እኔ ፍላጎት ያኔ ፍላጎት ብዙ ነው ተገድቦ አያውቅም። የሰው ልጅ የሰው ልጅ ፍላጎት ብዙ ነው ተገድቦ አያውቅም። አሁን በቃ ያስፈልገኛል ብለሽ ብታስቢው ምንድን ነው ለምሳሌ፣ እኔ ቤት መኪና እፈልጋለሁ። እና እሱማ ይፈልጋል። እኔም እኮ እሱን ነው የምፈልገው። ታዲያ ተናገሪ ዝም ብለሽ አትናገሪ። ምንድን ነው በቃ ቤት፣ መኪና ፈልጋለሁ። ያው አሁን ላይ መሰረታዊ ነገሮች እነሱ ስለሆኑ በተለይ መኪና የራይድ ደግሞ በጣም አማሮናል። ታክሲ ራይድ ለማንኛውም ከባድ ስጦታ ነው

እንኳን ደስ አለ፣ እንኳን ደስ አለሽ። አበባ ከሰጠ ተቀበለ አበባ ስንት እና ከሰጠኝ እና እንደዚህ አይደለም ነበር

እና ለምን ገበሬ አላረግሽም? አንተን ከነሱ ጋር ተያለሽ። ኮከቤ አትክልተኛ ነው አለልህ። እንቺም ማናት ኮከቤ? እንደዚህ ወንድ ቢሆን ለተካተ ነው አንተ

በነገራችን አይ፣ እኔ በጣም ሁለቱንም ወድጃለሁ። የሚያምራል። ግን ተው ዘርፋችሁ ነው ምን ቆንጆ ቅመም ማለት ዛሬ

ታውቂ ዋለሽ ፍቅሬ ከዓይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽ ለኔ ኖረሽ ምን ልንገሪሽ ወድሻለሁ ቢያንስም ቃሉ

ለማንኛውም ነው። ዝም ብዬ ሄድኩና ገዝቼው መጣሁ። በቃ እዛ ቤተሰቦች የሚያዩት ደስ ይላቸዋል። ተስፋ አደርጋለሁ። ከዚህ በኋላ የራይድ ወጪ ያስቸግሮኛል አስቸግሮኛል። ይቻላል በመኪና መቅረትም አለና እንደዛ። በግኛ እንኳን ደስ አለሽ! ለማንኛውም ከዚህ በኋላ በመኪና ነው ይዤሽ የምዞር። የምርህኛ አይ በእግርሽም ቻለ ይከበለ ኒ ደስታዬን በቃ ለመግለጽ በጣም አንደኛ የሆነ ሰርግ ነገር ነው መሰለኝ። ይሄው ለአንቺ ነው እንትን ያልኩት ጋቢና የተኩት ነግሬዋለሁ። አይቻልም፣ መግባት አይቻልም። አይ ስሙ፣ ጓደኞቼ ሀይሚ ካለች፣ አይ አልሰማችም። የምር በጣም ደስ ብሎኛል። በጣም ደስ ያለኝ ድንገት እንደ እንትን ሚፍታህ መኪና እየገዛ ነው ጫማ ምናምን ምረጥልኝ ያለ ነገር ነው የሚመስለኝ። ታውቃለህ፣ የምር በጣም ነው ያኮራበት። ዝም ብዬ እሄድኩኝ በቃ ገዝቼ መጣሁ። የምር ግን አንተ አንደኛ ሰው ነህ፣ እና የምር አልጠበቅኩም እና ግን እንጂ እንደዚህ ያሰረከው ማን ልበል? እንጂ መኪና በጣም የሆነ የውስጥን ስሜት በቃላት ለመግለጽ ይከብዳል። በጣም እኔ በጣም ደስ ብሎኛል። አልጠበቅኩም። እንደዚህ አይነት ነገር አትናገርም። የሆነ ትንሽ እኮ ነው ያመልጠህ። አይነገርም። ለምን ይነገራል? እንዳስብበት፣ በአንድ ቀን እኮ ነው የገዛሁት። እንዳስብበት እንኳን እኮ ጊዜ፣ ጧት መኪና ገዛሁት። እንደዚህ አይነት ነገር ነው ያደረኩት። ሄድኩ በቃ ጫማ ላይ ገዝተሽ ትምጫወተሽ ዝም ብለሽ እንደዛ ገዝቼ መኪና፣ የምራ ማለት ምናምን ቁልፉን። ለማንኛውም ከዚህ በኋላ ትፍታ ነው የምንሄድበት፣ ቤተሰብም ጋር በዚህ መኪና ነው። ደም አንተ መሩኝ ነበር። አረ በቃ በጣም ደስ ብሎኛል። ከአቅሜ በላይ ነው። የምር አንደኛ አልጠበቅኩም። ትልቅ ነገሮች እንዲ ባጭር ጊዜ የምር በጣም ደስ ብሎኛል። ቴንክ ዩ። በጣም ያው ቤተሰቦችን እያመሰገንኩ ነበር እና እናቴ ጋር ስመጣ ከሁለት ሳምንት አይ ቲንክ ከሁለት ሳምንት በኋላ በራሱ ቤተሰቦች ያው እነ ሀብ ምናምን ይህን ቪዲዮ ያዩታል፣ እርግጠኛ ነኝ። ከኔ በላይ ደግሞ በጣም ደስ ይላቸዋል ብዬ አስባለሁ። ሁሉም ደስ ይላል ብዬአልነገርካቸው ያውቁትም ትንሽ ሰው ነው ምንም እኔ ምንም አብሮኛ ሁለት ሶስት ሰው ነበረ። አሰን ነበር፣ ቤኪ ነበረ፣ ሚፍታ ሚያውቁት። ሚስጥረኛ ናችሁ።